በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ቅዱስ ቅዱስ ተብለህ ባይላፍ መላእክት አንደበት የምትመሰገን የሰራዊት ጌታ ኃያው እግዚአብሔር ሆይ፣ ያለ እረፍት የሚያመሰግኑህ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና ንጹሐን ሳኖን በንጹ ቅዱሳን ምሳ ነውን በተቀደሰው ስፍራ ስለሰበሰብከን ያየህብንን ያላሳየህብን፣ የሰማህብንንም ጉዳይ ያላሰማህብን፣ የእርቃናችን ከዳኝ፣ የገመናችን ሸፋኝ፣ ቸሮ አባት፣ ደጉ ጌታ፣ ባለ ብዙ ምሕረት፣ እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስሙ ይሁን። በፊታችን የቀረበውን የነፍሳችን ማዕድ ባርከህ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። ክቡር መምህራችን መምህረ ወንጌል የዚሁ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን ዘማሪ ሚኪያስ፣ ክቡር ወንድማችን የእግዚአብሔርን ክብር በዚህ ማዕከል የምትገልጥ የቅዱስ ሩፋኤል ልጅ ዘማሪ ሚኪያስ፣ ክቡራን መምህራነ ወንጌል የሰንበት ትምህርት ቤቱ መዘምራን ክርስቶስ በወድከደግሞ የገዛችሁ ምዕመናን ሁላችሁንም በእግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላች? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም ወጥቶ መግባትን ብርቅ በሆነበት በዚህ አሰቃቂ ዘመን ሕይወታችንን እንዳይን ብለን ጠብቆ እዚህ አደረሰን። ፍቅሩ ከወዳጅም ከወላጅም በላይ የሆነው ጌታ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታ ሁሉ ክብርና ምስጋና ለተቀደሰው ስሙ ይሁን። ቅዱስ ኤፍሬም በውዳሴው አባ ሕርያቆስ በቅዳሴው ቅዱስ ጊዮርጊስ በሰዓታቱ ቅዱስ ያሬድን በመሀሌቱ አወድሰው ያልጠገቧት የቅዱሳኑን አፍቆ ወላዲተ አምላክ ድንግል ማርያም ምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቷን ይዛ የመገበች ዓለምን እንደ እንቁላል በመሃል እጁ የያዘውን አምላክ በእጆቿ የታቀፈች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳል። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። የፈታ የማይሰን የፈዋሴዶያን የሊቀ መላእክት የቅዱስ ሩፋኤል ምልጃና ጸሎት ረዴትና በረከት ከሁላችን ጋር ይሁን። እንኳን አደረሳችሁ። የሁላችሁ በዚህ ሰዓት እኛ ነውራችን ተከድኖ በደላችን ተሸፍኖ ነጩን ልብስ ለብሰን ለምስጋና በቅዱሱ ቦታ ስንሰባሰብ ይህንን እድል ያላገኙ በደዌ ዳኛ በአልጋ ቁራኛ ተይዘው በሞትና በሕይወት መካከል በአጣብቂኝ ውስጥ ሆነው በየጸበሉና በየሆስፒታሉ የሚንከራተቱ አንሶላ ከብዶባቸው እያጣጣሩ ያሉ በኦክስጅን ታግዘው የሚተነፍሱ ብዙ ሕሙማን አሉ። አንዳንዶቹ ደግሞ ሞት ጨክሎባቸው ከመሬት በታች በከርሰ መቃብር በከርሰ መሬት ውስጥ አድረው ብዙ ዘመን የተቆጠረላቸው ብዙ ሰዎች አሉ። አንዳንዶቹ ደግሞ በቤተሰቦቻቸው ሐዘን ምክንያት ጥቁር ለብሰው ለሐዘን የተቀመጡ ሰዎች አሉ። እኛን ግን በምሕረት በቸርነቱ ለምስጋና ሰብስቦናልና፣ ለዚህ ጌታ ምስጋና ሰውለት ክብር ምስጋና ይግባ። በዓመት በዓል ቀን ምን ታደርጋላችሁ? ትንቢተ ሆሴ ምዕራፍ ዘጠኝ ቁጥር አምስት እግዚአብሔር ቢረዳን የምንማማርበት የትምህርታችን ርዕስ ነው። በዓመት በዓል ቀን በሎስኪ በምን ቀን በዓመት ባል ቀን ምን ታደርጋላችሁ? ነቢዩ በዓላችን እንዴት ማክበር እንዳለብን ምን አይነት በዓል መክበር እንዳለብን በምን አይነት መንገድ በዓላቶቻችንን ማሳለፍ እንዳለብን ሊያስረዳን ይፈልግና በጥያቄ ይጀምራል ትንቢተ ሆሴ ምዕራፍ ዘጠኝ ቁጥር አምስት ላይ በዓመት በዓል ቀን ምን ታደርጋላችሁ? በዓልን እንዴት ነው የምታከብሩት እያለን ነው። በዓላቶቻችን ከመሰረቱ ጀምረን ስናነሳ ማረፍ፣ መደሰት፣ በዓልን ማክበር እንዳለብን ሕጉም ትእዛዙ የወጣው ከእግዚአብሔር ነው። የመጀመሪያው በዓልን የሰራ ራሱን እረፍት የሆነ ደግሞ ያረፈ እግዚአብሔር ነው። እንዴት ተብሎ ተጽፏል? በኦሪት ዘፍጥረት እግዚአብሔርም ከሰራው ስራ ሁሉ ምን አለ? አረፈ። እስኪ ምን አለ? አረፈ። ያ ቀን ሰንበት ወይም የአይሁድ ሰንበት የምንለው ቅዳሜ ነው። እሱ ዓለማትን በአንድ ቅጽበት በማይክሮሰከንድ ሰርቶ ፈጥሮ አጠናቆ መጨረስ ይችላል። ግን እግዚአብሔር ያደረገው ሁሉ ነገር ለእኛ አራያና ምሳሌ ለመሆን ስለሆነ ከሰራው ስራ ሁሉ ያ የማይደክመው ጌታ ዓለምን ተሸክሞ ዓለምን እየመገበ ዓለምን እየጠበቀ የሚኖር ያ መልካም እረኛ ከሰራው ስራ ሁሉ ምን አለ? አረፈ ተብሎ ተጽፏል። እሱ ለእኛ አራያና ምሳሌ ቢሆን የመጀመሪያው በዓል አክባሪ የመጀመሪያው ለእኛ ምሳሌ በመሆን ያረፈ የሰንበት ጌታ ነው። ስለዚህ በዓላትን ስናከብር ምሳሌያችን ምሳሌያችንና መሪያችን ማነው? እግዚአብሔር ነው። በዓላቶቻችን በሶስት መንገድ ነው የምናከብራቸው። በስንት መንገድ? ሳምንታዊ በዓል አለ፣ ወርሃዊ በዓል አለ፣ አመታዊ በዓል አለ። ስንት አይነት በዓል አንደኛ ተናገሩ እንጂ ኮረጃችው ቢሆን አንድ ላይ መልሱ። አንደኛ፣ ሁለተኛ፣ ሶስተኛ። ሳምንታዊ በዓል የምንለው ምንድን ነው ከተባለ ሰንበት እሁድ የምንለው የክርስቲያኖች ሰንበትና የአይሁድ ሰንበት የሚባል አለ። ቅዳሜ የአይሁድ ሰንበት ይባላል። እሁድ ደግሞ የክርስቲያኖች ሰንበት ይባላል። የአዲስ ኪዳን ይህችን ቅዱስ አትናቴዎስ ሲናገራት የበዓላት ሁሉ መጀመሪያ ናት የበዓላት ሁሉ መጨረሻ ናት ሰንበት የበዓላት መጀመሪያ ናት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ያ ቀን ማን ነው ከተባለ እሁድ ነው በመጽሐፉ በነገራችን እሁድ ማለት ግዕዝ ነው ቋንቋ አማረኛ አይደለም እሁድ ማለት ወደ አማርኛ ሲደረገው መጀመሪያ አንደኛ አንድ ማለት ነው ስለዚህ መጽሐፍ ቅዱስን ከመጀመሪያ ስንጀምረው በዚህ ቀን ነው የሚጀምረው። በመጀመሪያ ብሎ ምን ብሎ ነው የሚጀምረው? እሁድ ማለት ነው፣ በመጀመሪያ ማለት ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። በመጀመሪያ ማለት መቼ ማለት ነው? እሁድ ማለት ነው። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የመጀመሪያ ቀናት፣ ሰንበት ደግሞ የመጨረሻ ቀናት። ምን አይነት ቀናት? እስቲ የመጨረሻ በሉ ሁላችሁ። ከዚህ ዓለም በኋላ በሰማይ በመንግሥተ ሰማያት በሁለተኛው ዓለም ስንኖር ሰኞ ማክሰኞ የሚባል ቀን የለም። ቀናት አይፈራረቁም። ሁል ጊዜ እሁድ ነው። እስኪ በሩ ሁል ጊዜ ምንድ ነው ይሁላችሁ። ክርስቶስ የሚመጣው በዕለተ ሰንበት ነው። በዕለተ ሰንበት ይመጣና ሰማይና ምድር ያልፋል። ፀሐይና ጨረቃ ከዋክብትን ያልፋሉ፣ ፍጥረታት ያልፋሉ። ሳድቃንን ይዞ ወደ መንግስተ ሰማያት ይገባል በመንግስተ ሰማያት የሚያበራው ራሱ የማይጠልቀው ፀሐይ የማይጠፋው ፋኖስ ኢየሱስ ክርስቶስ ነው እሱ ደግሞ ሲያበራ ከጨለማ ጋር በፈረግ አይሰራም በየአስራ ስራ ሁለት ሰዓቱ አይጠልቅም ፀሐይ ዘዘልፈ ያበርህ ዲበ በቅዱሳን በቅዱሳን ዘወትር የሚያበራ ፀሐይ ነው ስለ ዛሬ ነው ነው። እሱ እስኪ ቀኑ ዕለቱን እስኪ ሰኞ ማክሰኞ በሚለው ማለት ነው። ሰኞ ነው አይደለ? ይሄ ጨለማ ባይመጣ ምን ብሎ ጠዋት ንግሱን እንዳነገሳቸው በዚያው ብርሃን የሚቀጥል ጨለማ ባይመጣ ረጅም እዚሁ ብርሃን የሚሆን ቀኑ ምን እየተባለ ነው የሚቀጥለው? ሰ ሰ ሰ ማክሰኞ የሚመጣው ጨለማ መጥቶ ብርሃን ሲመጣ ነው አይደለ? ስለዚህ ክርስቶስ እሁድ ይመጣል። ከዚያ በኋላ ጨለማ አይመጣም። ዘወትር በመንግስተ ሰማያት እያበራ የሚኖረው እሱ ነው። ያ ቀን በዚያው ከቀጠለ ሁልጊዜ ምንድን ነው እሁድ እሁድ እሁድ ነው የሚሆነው። ይኸውላችሁ ሰንበትን በየሳምንቱ ስናከብር በመንግስተ ሰማያት ለዘላለም ሰንበት የምንኖረውን ሕይወት ዋዜማውንና ቅምሻውን እያከበርን ነው። በምድር ስንኖር በየሳምንቱ እናከብረዋለን። እናርርበታለን፣ እንዘምርበታለን። በሰማይ ደግሞ ሰኞ በማይፈራረቅበት ሌላ ቀን በማይተካበት የዘላለም ሰንበት ከቅዱሳን መላእክቱ ጋር ለዘላለም እየዘመርን እንኖራለን። ለዚያ ቀን ያብቃን። ሁላችንንም አምላካችን እግዚአብሔር ሁላችንንም ለዚያ ክብር ያብቃን። አያችሁ፣ የእኛን ህይወት አስቡት። በሰማይ ከመላእክቱ ጋር ከነቅዱስ ሩፋኤል ጋር እየዘመርን ልንኖር ቀጠሮ ያለን ፍጥረቶች ነን። በእውነት እግዚአብሔር ለዚያ ክብር ያልቃል። ከድንግል ማርያም ጋር እየዘመርን እየዘመርን ኖሮ በዘላለም ሰንበት ማለት ነው። በዘላለም በዓል በዘላለም እረፍት። ከዚህ መልስ ምንድን ነው የምበላው ከዚህ መልስ ያን ጉዳይ እንዴት ነው የማከናውነው የሚል ሀሳብና ሰቀቀን በሌለበት ሕይወት ማለት እረፍት። የጤና ጥያቄ የለም፣ ሁሉ ጤና ነው። የልብስ ጥያቄ የለም። ሰላም ነው። ጸጋ እግዚአብሔርን ነው የምንለብሰው። የምግብ ጥያቄ የለም፣ ምስጋናው ነው ምግባችን የሚሆነው። የመጠለያ ጥያቄ የለም፣ ሁል ጊዜ በማይፈርስ ቤት በመንግሥተ ሰማያት ነው የምንኖረው። አረ እግዚአብሔር ለዚያ ክብር ያውቀ እንደሆነ። ስለዚህ የምናከብረው ሳምንታዊው ሰንበት የሚባል ቅዱስ አትናቴዎስ የተባለ ሊቅ ከአስራ አራቱ ቅዳሴ አንዱ ነው። በየሳምንቱ ትነግሳለች አለ። በየምኑ በየሳምንቱ የምናነግሳት በዓል እሷ ሰንበት ናት። በወር አራት ቀን የምናከብረው በዓል መጽሐፍ እን ሰንበት ኢኮነች እነት ሰንበት ማለት ተራቀን አይደለችም። ሰንበትን ስናከብር የምናከብረው የሰንበትን ጌታ ነው ማለት ነው። የምናከብረው ሰንበትን አክብሩ፣ ያ ያንን ጌታ ነው የምናከብረው። ያ በዓል የጌታ በዓል ነው። ስለዚህ በየሳምንቱ የምናከብረው በዓል አለ። ስንት አይነት በዓል ነው ያለው? እ አሁን በአሁን ስንት አይነት በዓል ነው ያለው? አንደኛ ሳምንታዊ ዋለ እሱ ምንድነው ከተባለ ሰንበት ነው። ሁለተኛ ወርሃዊ በዓል አለ። ቅዱሳን እግዚአብሔርን አክብረው እግዚአብሔር ያከበራቸው ቅዱሳን በስማቸው ቀናቱ ተሰይመው እናከብራቸዋለን። ምን እንላቸዋለን? እናከብራቸዋለን። እናከብራቸዋለን ማለት ግን እናመልካቸዋለን ማለት አይደለም። ማክበርና ማምለክ ይለያል። ይሄ ቃል የተምታታባቸው ሰዎች በኦርቶዶክስ ቤተክርስቲያን ብዙ አማለት አሏቸው። ቅዱሳን ኢየሱስ ክርስቶስን ሸፍነውታል ይላሉ። ይኸውላችሁ ቅዱሳን ኢየሱስ ክርስቶስን ይገልጡታል እንጂ አይሸፍኑትም። እየሰማችሁ ነው አይደለም። ቅዱሳን ኢየሱስ ክርስቶስን ምን ይሉታል? የምናከብረው በዓልን ከቀናት በኋላ ከሁለት ሶስት ቀናት በኋላ የምናከብረው በዓልን ዮሐንስ ይባላል። ማን ይባላል? ቅዱስ ዮሐንስ ኢየሱስ ክርስቶስን ሸፍኖታል ወይስ ገልጦታል? እስኪ አቤት እ እኔ በውሃ አጠመኳቸው። ከኔ በኋላ የሚመጣው የበረታ ነው። እኔ የእግሩ ጫማንኳት ማሰሪያውን ልፈታ አይገባኝም። እሱ እንደኔ በውሃ ሳይሆን በእሳትና በመንፈስ ቅዱስ ያጠምቃችኋል። ከኔ የበረታ ነው ማለት ክርስቶስን መሸፈን ነው መግለጥ ነው መግለጥ ነው እንጂ መንገዱ ላቸው ፀያሄ ፍኖት ነው የሚባለው ቅዱስ ዮሐንስ መንገድ ጠራጊ መንገድ ጠራጅ ለማ ለክርስቶስ በማሕፀን ሆኖ ለአምላኩ የሰገደ ለአምላኩ ክብር የሰጠ የምእመናንን ቤት ጸበል የረጭ አይደለም። ምእመናንን አጥምቆ ክርስቲያን ያደረገ አይደለም። ራሱን ክርስቶስን ያጠመቀ ብቸኛ ካህን መጥምቀ መለኮት ነው። ክብር የግባው በእውነት አያቸው። ስለዚህ ቅዱሳን ኢየሱስ ክርስቶስን የሚገልጡ እንጂ የሚሸፍኑ አሉ። በመሰረታዊ ሐሳቡ ኢየሱስ ክርስቶስ ዘኬዎስ አይደለም። እንዲህ አንድ ሰው ከፊት ለፊቱ ሲቆም የሚሸፈን አይደለም። ኢየሱስ ክርስቶስ አይሸፈንም?